የሚለውንም አክለው እንዲነግሩና፣ አመሰግናለሁ። እንኳን አደረሳችሁ። እንኳን አደረሰ። እንግዲህ ዛሬ የሆራ ፊንፊኔ ኢሬቻ አፍረን፣ ነገ ደግሞ የሆራ አርሰዲ ኢሬቻ ለማክበር ዋዜማ ላይ ነው የምንገኘው። እናንተም ያው ከሰሞን ጀምራችሁ ዚ ስለሆናችሁ ደስ ብሎናል፣ ከእናንተ ጋር በመሆን እኛም ከእናንተ ጋር በመሆናችሁ እያንዳንዱን ነገር ደግሞ ኢዲቪ በየቀኑ እየዘገበ ስለሆነ ጥሩ ሁኔታ ፈጥሯል አስባለሁ። እንግዲህ ቢሾፍቱ እና ቱሪዝም የአንድ ሳንቲም ልክ ግልባጭ ናቸው ማለት ይቻላል። ቢሾፍቱ ማለት ከስሙ ራሱ ብንነሳ ቢሻኖፍቱ በውሃ የተከበበች ከተማ ናት። በዚህ ከተማ ውስጥ ሰባት ሐይቆች ናቸው የሚገኙት። የተፈጥሮ ክሬተር ሌኮች የሚባሉት ሰባት ናቸው የሚገኙት። ሰባቱም በሚገርም ሁኔታ በተለያየ ዳይሬክሽን ላይ ነው የሚገኙት፣ በተለያየ አቅጣጫ ላይ ነው የተቀመጡት። ልክ በእጅ እንደተሰራ አይነት ነገር ነው ሁኔታው፣ በጣም የሚገርም ነው። በየሁሉም አቅጣጫ ስትሄዱ በሰሞን በሰሜንም በደቡብም በምዕራብም በምስራቅም ሌኮቹን ታገኝታላችሁ። እንግዲህ በሌላ በኩል እነዚህን ሌኮች ልዩ የሚያደርጋቸው ይዘታቸው ኢቨን ከለራቸው እንኳን ይለያያል ማለት ነው። አሁን ግሪን ሌክ የሚባል ሌክ አለ። እሬቻ የሚከበርበት ሆራ ሌክ ስምንት ቁጥር ሼፕ አለው ስምንት ቁጥር እና ልዩ የሚያደርጋቸው ሁሉ ልዩ የሚያደርጋቸው ባህሪያት አለው። ከዚህ ጋር ተያይዞ እንግዲህ ቢሾፍቱ በአሁኑ ሰዓት የሰባት ሐይቆች ከተማ ተብላ ተሰይማለች። ሲቲ ኦፍ ሴቨን ሌክስ ብለን እኛም ብራንድ አድርገን እየሰራን እንገኛለን። ከዚህ ውጭ እንደ ሀገርም ከተሞች በምን አቅጣጫ ያድጋሉ ተብሎ ጥናት ተደርጎ እንደ ኦሮሚያ ክልል ብሾፍቱ ከተማ በቱሪዝም ማደግ የሚችል ከተማ ነው ተብሎ ፖቴንሻሉ ተጠንቶ ነው በነገራችን ላይ ወደ ቱሪዝም ልማቱ የገባ ነው ማለት ነው። ስለዚህ የእኛ ትልቁ እድል የእኛ ትልቁ ኦፖርቹኒቲ ቱሪዝም ስለሆነ በቱሪዝሙ ማደግ እንችላለን ብለን እኛም ይህንን ለማሳደግ ነው እንግዲህ እየሰራን የምንገኘው። እንግዲህ ከእሬቻ ጋር ተያይዞ ያለውን ነገር ብናነሳ እሬቻ ተጨማሪ የቢሾፍቱ ሀብት ነው፣ የሀገር ሀብት ነው። ለቢሾፍቱ ግን ተጨማሪ ሀብት ነው ብሎ ማንሳት ይቻላል። ሌሎች ተፈጥሮ ሀብቶች አሉ። በተጨማሪ ደግሞ ኢሬቻ ሌላ ካልቸራል ቱሪዝም ነው። ከቱሪዝምነቱ ባሻገር ኢሬቻ የምስጋና በዓል ነው። ልዩ የሚያደርገው ሰዎች ወደ ኢሬቻ ሲሄዱ መጀመሪያ እርስ በርስ ታርቆ ነው በልበ ንጹሕነት ነው ወደ ኢሬቻ የሚኬደው። ይሄ ልዩ የሚያደርግ ሁኔታ ነው። ሁለተኛ ከተለያየ ቦታ ከአንድ ዓመት ቆይታ በኋላ እንግዲህ በኢሬቻ ነው የሚገናኘው እና ከአንድ ዓመት ክረምት ወጥቶ ከአንድ ዓመት ቆይታ በኋላ ሰው በናፍቆት ነው የሚገናኘው በጉጉት ነው የሚጠበቀው። የኢኮኖሚ ፋይዳውን በጣም ከፍተኛ ነው። ከጊዜ ወደ ጊዜ አምናውን ከምናነሳ ከአስር ሚሊዮን ቱሪስቶች በላይ የሀገር ውስጥና የሀገር ውጭ አጠቃላይ ተሳትፏል ተብሎ ተገልጿል ማለት ነው እና ዘንድሮም ከዛ በላይ ኤክስፔክት ይደረጋል። ኢኮኖሚያዊ ፋይዳን ከዚህ አንስተን መዘርዘር እንችላለን ማለት ነው። ምን ኢኮኖሚያዊ ፋይዳ ያለው ለቱሪዝም ቱሪዝም እንግዲህ አንድ ትልቅ የኢኮኖሚ ዘርፍ ነው። በኢኮኖሚ ላይ ያለው ኢምፓክት ያለው ፋይዳ በጣም ሰፊ ነው። የስራ እድልን ይፈጥራል። ኢሬቻ በመምጣቱ ብቻ በሺዎች የሚቆጠሩ ወጣቶች የስራ እድል ይፈጠር ናቸው። በሺዎች የሚቆጠሩ እህቶቻችን ሴት እህቶቻችን ስራ እድል ይፈጠርላቸዋል። ከዝቅተኛ እስከ ከፍተኛ የአገልግሎት ዘርፍ ውስጥ ያሉ የአገልግሎት ተቋማት ከፍተኛ የስራ እድል ያገኛሉ። ከፍተኛ ንግድ ነው። አጠቃላይ እሬቻ ገበያ ነው። ለብሾፍቱ ትልቅ ገበያ። በዚህ ገበያ ውስጥ ግን ገብቶ የመስራትና ያለመስራት ጉዳይ ይሆናል እንጂ እሬቻ ከበዓል ባሻገርም ከቱሪዝምነቱ ባሻገርም የሚያመጣው የከተማ እድገት ከተማ ላይ የሚያመጣ የገቢ እድገት ከጊዜ ወደ ጊዜ እየጨመረ ስለመጣ በዚህ የማይጠቀም የለም። በሬቻ እሬቻ የማይገባበት የለም ብለን ነው ምናነ የማይገባበት ቤት የለም ስንል ከሌስትሮ ጀምሮ እስከ ከፍተኛ የቱሪዝም ተቋማት ድረስ በሬቻ ተጠቃሚ ናቸው። አጠቃላይ አስር ሚሊዮን ቱሪስቶች ከሀገር ውስጥ እና ከውጭ ይሳተፋሉ ብለን እንኳን ብንነሳ አንድ ሰው ለምግብ፣ ለማደሪያ፣ ለመዝናኛ የሚያወጣውን ወጪ አጠቃላይ ፈሰስ የሚደረገው ፍሎ የሚደረገው እዚህ ከተማ ላይ ነው ማለት ነው። ስለዚህ እንመለስበታለን እስከ አጠቃላይ ትልቅ ፋይዳ አለው። ኢኮኖሚያዊ ፋይዳ እንዲሁም ደግሞ ማህበራዊ መስተጋብሩም ብዙ ማንሳት ይቻላል። ጨዋታችን እንመለስበታለን። ያው በቀጥታ መስመራችን ላይም ሪፖርተሮቻችን ስላሉ ደግሞ ከኛ ጨዋታ በተጨማሪ ምንድን ነው የሚመስለው የሚለውን ባልደረቦቻችን በቀጥታ መስመራችን ላይ እየተመለከትናቸው ነው የምንገኘው። አያንቱ ምሮ አለች፣ አቤል ሙሉ ጌት አለ፣ እንዲሁም ደግሞ ብሩክ ታያ አለ። እስኪ አያንቱን እናስቀድማትና፣ አያንቱ አንቺ ባለሽበት ቦታ ላይ ያለው ድባብ ምንድን ነው የሚመስለው? በተለይ ቀደም ሲል ከቱሪዝም ጋር ተያይዞ ሀሳቦችን እያነሳን ነበር እና ለሱስ ሲ ያለው አበርክቶ ምንድነው? ምናልባት ያነጋገርሻቸው ሰዎችም ካሉ ደግሞ ያሉሽን ተጨማሪ መረጃዎችን ልታደርሽን ትችላለሽ። አመሰግናለሁ አሸናፊ። እንዴት አምሽታችኋል ሁላችሁም። እንግዲህ ቀደም ሲል እናንተም እንዳነሳኸው የኢሬቻ በዓል ለሀገራችን የቱሪዝም መስህብ የሆነ አንዱ በዓል ነው። ሀገራችን ኢትዮጵያ በርካታ የቱሪዝም ሀብቶች አሏት። እንዲሁም ደግሞ በዚህ በመስከረም በቱሪዝም ወር በሆነው ደግሞ የሚከበሩ በርካታ የአደባባይ በዓላቶች አሏት። ከዚህ ውስጥ አንዱ ነው የኢሬቻ በዓል ማለት ነው። የኢሬቻ በዓል ከምስጋና በዓልነቱ ባለፈ እንግዲህ አሁን አሁን በርካታ ሰዎች እየታደሙበት ወደ ፌስቲቫልነትም ያደገ በዓል ሆኗል። በርካታ ከተለያዩ ከሀገራችን አካባቢዎች እንዲሁም ደግሞ ከውጭም የተለያዩ ቱሪስቶች ይህን በዓል ለመታደም ይገኛሉ ማለት ነው ወደ ሀገራችን በዛሬው ውለትም በአዲስ አበባ ከተማ እንዲሁም በነገ ውለት ደግሞ በዚህ በቢሾፍቱ ከተማ የኢሬቻ በዓል በድምቀት ይከበራል። ይህንንም ለማክበር በተለይ በዚህ በቢሾፍቱ ከተማ በርካታ እንግዶች በዛሬው እለት ወደ ከተማዋ ገብተዋል ማለት ነው። ኢሬቻ የተለያዩ ባህላዊ ስርዓቶች አሉት። እንዲሁም ደግሞ ሰውን በዓሉን ሲያከብር የተለያዩ ባህላዊ አልባሳት ለብሶ የተለያዩ ዜማዎችን በማዜም ነው የሚያከብረው። ይህ ነገሮች እንግዲህ የቱሪስትን ቀልብ ይስባል ማለት ነው። ቱሪስቶችም እንደነዚህ አይነት በዓላት ሴቶቻቸውን ጠብቀው በሚከበሩበት ጊዜ በጣም ስለሚሳ ይህም በዓል ለማክበር እንግዲህ ወደ ሀገራችን ይመጣሉ፣ እንዲሁም ወደ ከተሞቻችን ይመጣሉ ማለት ነው። እንደነዚህ አይነት በዓላት ደግሞ የከተሞችን የቱሪዝም ፍሰት ከመጨመርም ባለፈ ደግሞ ገቢ እንድታገኝ ያደርጋሉ። ከተሞች ገቢ ሲያገኙ ደግሞ ሀገርም ገቢ ያገኘች ማለት ነው፣ ሀገርም ታድጋለች ማለት ነው። ስለዚህ የኢሬቻ በዓልም ደግሞ በዩኔስኮ ለማስመዝገብ የተለያዩ ስራዎች እየተሰሩ ነው የሚገኙት። በተለይ በዩኔስኮ ሲመዘገብ ደግሞ በዓለም አቀፍ ደረጃ እውቅናው ጨምሮ ከዚህ የበለጠ ሕብረተሰቦች ከዚህ የበለጠ ቱሪስት እንግዲህ ወደ ከሀገራችን በመምጣት በዓሉን ያከብሯል ማለት ነው። አሁን ላይም እንግዲህ የሕብረ ብሔራዊነት የሚታይበት የተለያዩ ብሔር ብሔረሰቦች ተገኝተው የሚያከብሩት በዓል ሆኗል ማለት ነው። በዚህ ባለው በቢሾፍቱም እንግዲህ በርካታ እንግዶች ገብተዋል። ያላቸው ስሜትም እጅግ ደስ የሚል ነው። ያለው ድባብም በጣም ደስ የሚል እየጨፈሩ ባህላዊ ልብሳቸውን ለብሰው እየተንቀሳቀሱ ያሉበት ሁኔታ ነው ያለው አያንሱ ለመረጃው ከልብ ነው የምናመሰግነው። ተመልካቾቻችን አሁን ደግሞ ባልደረባችን ሳዳት መሀመድ ሳኒም ተቀላቅሎናል። ሳዳት ወደ አንተ እንመለሳለን። ነገር ግን ሜሪ ከአቤል ጋር ደግሞ ጥቂት ቆይታ እናደርግ። አቤል በተለይ የዚህ ጭፈራ ያለባቸው ቦታዎች ላይ ብዙ ጊዜ መሳተፍ ነገር አለው አብሮም የመጫወት ነገር ነበረውና አቤል ደግሞ የአቤልን ስሜት ደግሞ አቤል እንዴት አምሽታል? እንግዲህ ቀደም ሲልም በዜናችን መሀል ገብተ ቢሾፍቱ አካባቢ ያለው እንድባብያ አስቃኘህን ነበር። ዛሬ እንግዲህ በሆራ ፊንፊኔ ኢሬቻ ተከብሮ ነበር በመዲናችን አዲስ አበባ ድባባ ከዛ ደግሞ ተመልሰው ዛሬ ድባቡ ቢሾፍቱ ላይ ና ያለውና እንዴት ነው ወጣቶቹ አንድ አይነት ልብስ አሰርተው እንቅስቃሴ ሲያደርጉ እኛም ወደዚህ ስንመጣ ተመልክተን ነበርና አጠቃላይ ያለው ድባብ ምን ይመስላል? አንተስ ምን ስም የተፈጠረብህ እስኪ አጋራ ነው። አመሰግናለሁ እንግዲህ ቀደም ብላችሁ እንደጠቀሳችሁት በዛሬ ቢሾፍቱ ላይ ምሽቱና ድባቡ ደምቆ ነው የሚገኘው። በርካቶች ደግሞ እዚህ አካባቢ ላይ በመሰባሰብ ጭምር እንዲህ የተለያዩ ባህላዊ ጭፈራዎችን እያደረጉ የተዝናኑ ነው ያሉትና እኛም እንግዲህ እዚያ ውስጥ እየታዘብን ነው የምንገኘው። በተለይ በከተማ ውስጥም ያለው ውበት ተጨማሪ ሆኗል ማለት ነው። በኮሪደር ልማትም የቢሾፍቱ ከተማ እጅጉን ተውባ ነው የምትገኘው። በተለያዩ ቦታዎች ላይ ደግሞ በተለይም ኢሬቻን የሚያከብሩ ወጣቶች የሙዚቃ ጨዋታዎቻቸውን እየተጫወቱ ደምቆ ነው የሚገኘው ማለት ነው። ስለዚህ በተለይም የከተማውን ድባብ እኛም ዞር ዞር እያለን የተመለከትን ነበር። በተለያዩ የባህል አልባሳት ውስጥ የለበሱ ወጣቶች ጭምር ናቸው እንግዲህ ዛሬ በዚህ በቢሾፍቱ የምሽት ድባቡን እያደመቁት የሚገኙት ማለት ነው። እንግዲህ ካሜራ ላይ እንደምትመለከቱት በርካቶችም በዚህ እየተዝናኑ እየጨፈሩ፣ እየተጫወቱ ነው የሚገኙት እና ከተማውም በዚህ አይነት ድባብ ውስጥ ነው የሚገኘው ማለት ነው። ከዛ በተጨማሪ የቢሾፍቱ ከተማ የኢሬቻ በዓልን ለማክበር ደግሞ ሌላው ተጨማሪ የራሷ ውበት ነው ማለት ነው። ከተማዋ እጅጉን የተዋበች ሆናለች። የኮሪደር ልማቶች እንደዚሁ ተሰርተውላታል። በየመንገድ ዳሩ ላይ ወኮዎች አሉ፣ አስፋልቱ አለ። ከዛ በተጨማሪ ደግሞ አሁን ከምንንቀሳቀስበት አስፋልት በተጨማሪ በጎን በኩልም እንደዚሁ ሰፊ የመንገድ መሰረተ ልማት ተገንብቶላታል እና አብዛኛው የኢሬቻ አክባሪም እንግዲህ ይህንን የመሰረተ ልማት አሁን እንዳዲስ ነው እያየው ያለው ማለት ነው። ከዚህም ስለዚህ የኢሬቻ በዓል የበለጠ ድምቀት ሆኖ ነው የተገኘው በአጠቃላይ ስንመለከተው ማለት ነው ሶ የከተማው ድባብ በአጠቃላይ በዚህ ሁኔታ የደመቀ ሆኖ አግኝተነዋል ማለት ነው። ስለዚህ ተመልካቾቻችንም እንግዲህ እንደ በቀጥታ እየተመለከቱት ነው ብዬ አስባለሁ እና ይህም ለከተማዋ ትልቅ ውበትን የፈጠረ ሆኖ አግኝተነዋል በአጠቃላይ አቤል በጣም ነው ምናመሰግነው። ወደ ባልደረባችን ብሩክ ታየ ደግሞ እንሻገር። ብሩክ፣ አንተ ያለበት አካባቢ ደግሞ ድባቡ ምን ይመስላል የሚለውን ጠቅልላ አድርገህ እስኪ ብሩክ፣ ከዚሁ ጋር አያይዘ እንግዲህ እኛም ስንመጣ ነሸጥ የሚያደርግ ዜማዎች ነበር ተከፍተው የነበሩ በወጣቶቹና የመሳተፉም ነገር ከነበረ እስኪ ብታጋራን ደስ ይለናል። ብሩክ በጣም አድርጌ ነው የማመሰግነው። እናንተ መግቢያችሁ ላይ እንዳነሳችሁት እንግዲህ በዚህ በቢሾፍቱ ከተማ በዛሬ በዋዜማው ላይ እንግዲህ ደመቅ ብላ በጣም አምራ በብዙ የባሉ ታዳሚዎች እንግዲህ ደመቅ ብላ ምሽቱን እያታለፈች ነው የምትገኘው። ዛሬ ላይ በሆረ ፊንፊኔ የኢሬቻ በዓል መከበሩ ይታወቃል። ነገ ደግሞ በዚህ በቢሾፍቱ ከተማ ሆረ ሃርሰዲ በደመቀ መልኩ ይከበራል ተብሎ ነው የሚጠበቀው። ዛሬ ምሽቱን እንግዲህ በሆረፊንፊን ያከበሩ ሰዎችም ወደ ቢሾፍቱ እየገቡ ነው የሚገኙት። እኛ የምንገኝበት መስመር እንግዲህ ከአዲስ አበባ የሚመጣው ጎዳና በዚህ ከጀርባይ በምትመለከቱት ማለት ነው፣ በርካቶች ወደ ቢሾፍቱ ከተማ እየገቡ ነው። የገቡትም ደግሞ በተለያዩ የቢሾፍቱ ከተማ መንገዶች ላይ እየተዘዋወሩ ጨዋታዎችን እየተጫወቱ እየአካባቢያቸውን ዘፈኖች ጭምር እያቀረቡ በጣም ደመቅ ባለ በሚያምር መልኩ ምሽቱን እያሳለፉ ነው የሚገኙት። ኢሬቻ እንግዲህ ኢትዮጵያውያን በጋራ ካላቸው አንድነት የጋራ መገለጫ ከሆኑ የአደባባይ በዓላት ውስጥ አንዱ ነው። የኦሮሞ ሕዝብ በተለይ ለፈጣሪው ምስጋና የሚያቀርብበት ትልቅ በዓል እንደሆነ ይታወቃል። ይሄ አሁን በቅርብ ዓመታት እንግዲህ እንደሚታወቀው ሁሉም ኢትዮጵያዊ የራሴ በዓል ነው ብሎ በዚህ በዓል ላይ መታደም ጀምሯል። በርካቶች ከተለያየ የኢትዮጵያ አካባቢዎች እየመጡ በሬቻ ላይ ይሳተፋሉ የራሳቸውን ባህል አልባታት እየለበሱ የራሳቸውን ዘፈኖች፣ የጭፈራ ስታይሎችም ጭምር እየተከተሉ እንግዲህ በዓሉን በጣም በደመቀ መልኩ እያሳመሩት ነው የሚገኙት። እኛ በምንገኝበት በዚህ ጎዳና ላይ እንግዲህ በርካቶች በየአካባቢው እየተሰባሰቡ ጭፈራዎችን፣ ዘፈኖችን እያቀረቡ በጋራ ማለት ነው እለቱን እያሳለፉ ምሽቱን እያሳለፉ ነው የሚገኙት። በጣም ያማረ ድባብ ነው፣ እኔ እየተመለከትኩ የሚገኘው። በተለይ ደግሞ በኮሪደር ልማት ብሾፍቱ ከተማ በጣም ተውባ አምራለች። ይህ የኮሪደር ልማት ደግሞ እንደምትመለከቱት መብራቶች በየአካባቢው በርተዋል። ይሄ ደግሞ ተመልካቾች እንደምትመለከቱት በርካታ የበዓሉ ታዳሚዎች በዛ መልኩ ይህንን በዓል እያከበሩ የሚገኙት። በአጠቃላይ ግን እዚህ አካባቢ ያለው ድባብ በጣም የደመቀ ያማረ የኢትዮጵያውያንን ሕብረ ብሔራዊነት በተጨባጭ የሚያሳይ ባሳየ መልኩ በዓሉ በደመቀ ሁኔታ ምሽቱ እያለፈ ነው የሚገኘው። ብሩክ እናመሰግናለን። ስሜታቸው በጣም የሚጋባ ነው። በጣም ደስ የሚል ዋዜማ እንዳለው ነው እየተመለከትን ያለ ነው። ሌላኛው ባልደረባችን ሳዳት ማመድ ሳኒም እንዲሁ በተመሳይ በቀጥታ መስመራችን ላይ ይገኛል። ሳዳትም እንደ እመቤት ሁሉ በጣም ምናልባት ከእሷም ሊበልጥ ይችላል ደጋግሞ የኢሬቻን በዓል ከዘገቡ ሪፖርተሮቻችን ውስጥ አንዱ ነው እና ምናልባት ሳዳት ደጋግሞ የኢሬቻን በዓል መዘገብ እንደ መቻለ መጠን ለአንተ ልዩ ስሜት ይፈጥራል ብዬ አስባለሁ። በዓሉን እንደሚያውቅም አንድ ሰው አጠቃላይ የአንተን ስሜት ጨምሮ ምን አይነት ለውጦች እያየበት ነው? የዛሬ ድባብ ደግሞ ምን ይመስላል የሚለው መረጃ ቢያቀርብ መልካም። አመሰግናለሁ። እንግዲህ እንደምናውቀው ኢሬቻ በሰላም ሂደት ውስጥ በሀገር ውስጥ በተለይ ባለው ሮል በእጅጉ ልናነሷ የምንችለው ነገር አለ። በተለይ ደግሞ በገዳ ስነ ስርዓት ውስጥ የሰላምና እንደዚሁም ደግሞ የጸጥታ ጉዳይ ከፍተኛ ቦታ ሰጠዋል። የሰላም ጉዳይ በተለይ የአባገዳና የሀደ ሲንቄ ጉዳይ ሲነሳ አባገዳ እየተጣላ ሰውን በማስታረቅ በተለይ ደግሞ በኢሬቻ ማለት ነው። ኢሬቻ ሲከበር ማንም ሰው ቂም ይዞ ወደ ኢሬቻ መምጣት አይችልም፣ ወይም ደግሞ ማንም ሰው ከተጣልቶ ኢሬቻ ላይ መገኘት አይችልም። ከዚህም ባሻገር ማለት ነው እንግዲህ ሀደ ሲንቄ በማንኛውም ግጭት ቦታ ብትገኝም ወይም ደግሞ ማንኛውም ሰው ቢጋጭ ብትሯን ካነሳች ሁሉም ሰው ቦታውን ይዛል። ይህ በዚህ ሁኔታ ላይ ምንድነው የሚባለው? ድንጋይ ካልሆነ በስተቀር ሁሉም ሰው መልስ ይሰጣል ወይም ደግሞ ሪያክት ያደርጋል ወይም ጸጥ ይላል ነው የሚባለው። እንግዲህ በዚህ ሂደት ውስጥ ኢሬቻ ከፍተኛ ቦታ አለው፣ በሰላም ማስፈን ሂደት ውስጥ በተለይ ደግሞ ከሀገራዊ አንጻር እንግዲህ ኢሬቻ ከሀገር ከሀገር በርካታ ሕዝቦች ያሉበት ቦታ በመሆኗ ኢትዮጵያ እነዚህን ሕዝቦች አንድ ላይ አድርጎ አዋህዶ ህብረ ብሔራዊነታቸውን ጠብቆ አብሮ አንድ ላይ አድርጎ በማኖር እጅግ በጣም ከፍተኛ ሚና አለው። በተለይ ደግሞ በጣም አስቸጋሪው ቦታ ከአስቸጋሪው ክረምት ቆይታ ወይም ደግሞ ወደ ብራማው ሲመጣ እንኳን በሰላም አመጣህን ነው የሚለው ኦሮሞ። እንግዲህ ኦሮሞ ይህንን የሚለበት ምክንያት ሁሉም ከሁሉም ህዝብ ጋር እንኳን አሻገርክን ነው። ለሀገሪቷ ሰላም ይጸለያል ኢሬቻ ላይ፣ ለሀገሪቱ ደህንነት እንደዚሁ ይጸለያል። ለሰው ልጆች በሙሉ የሚጸለይበት ነው። እንግዲህ ይህ እንዳለ ሆኖ በሌላ መንገድ እንግዲህ ልክ እንደ ቢሾፍቱ ባሉ ከተሞች ማለት ነው የቱሪዝም እሴቱን ከፍ ማድረግ ይቻላል። ለምሳሌ ዶክተር አብይ አህመድ ባለፈው በመጻፉት መጽሐፍ ላይ ያነሱት ጉዳይ ምንድን ነው? ያነሱት ጉዳይ በዋነኝነት እንደዚህ አይነት ህዝብ የሚሰባሰብባቸውን በዓሎች በከፍተኛ ሁኔታ የሀገር ውስጥ ቱሪዝምን ማሳደግ ነው። በተለይ ኢሬቻ አይነት እንደ ጥምቀት የህዝቡን የህዝቡን የመናበብ ወይም ደግሞ የህዝቡን የውስጥ ቱሪዝም ማረዘም ነው ማብዛት ነው። ስለዚህ በዚህ ሁኔታ ማህበረሰቡ ከለመደ ከውጭ የሚመጣውን የቱሪዝም ወይም ደግሞ ከውጭ የሚመጡ የጎብኚዎችን ከፍ የማድረግ ወይም ደግሞ የመንከባከብ እድሉ ይጨምራል። ስለዚህ የሚመጣውን የቱሪስት አካል ማለት ነው ቤቱ ድረስ ወይም ደግሞ እንዲመስለው የማድረግ ስራ ይሰራሉ ማለት ነው። እንግዲህ አሁን ካለንበት ከቱሪዝሙ ባሻገር እንደ ሀገር እንድንቆም የኢሬቻ ወይም ደግሞ የገዳ ስነስርዓት ትልቅ ሚና አለው። በተለይ ደግሞ ከገዳ ስርዓት ውስጥ አንዱ የሆነው ጉዲፈቻ ማለት ነው። ጉዲፈቻ ብሔር አይመርጥም። ከማንም ጋር እንደውም አንድ መሆን ወይም ደግሞ የማንንም ልጅ የማሳደግ ጉዳይ ነው። ስለዚህ ይህ ከብሔር ብሔረሰቦች አንድነት ወይም ደግሞ አንድነትን ከማጠናከር ወይም ደግሞ ይበልጥ ደግሞ ሰላምን ወደ ሀገሪቱ ከማምጣት አንጻር እጅግ ከፍተኛ ሚና አለው ብዬ አስባለሁ። እንግዲህ ዛሬ በሰፊው ወደ ቢሾፍቶ እየገቡ ነው። የኢሬቻ በዓል በነገው ዕለት የሚከበር ይሆናል። እንግዲህ ይህን ይመስላል ያለኝ ሰራት ለመረጃዎቹ እናመሰግናለን። አንተም መልካም ምሽት ይሁንልን። ሁላችሁም ባልደረቦቻችን ያው በስራ ላይ ነው የሚገኙት። ከዚህም በኋላ ሌሊቱን ጨምሮ የተለያዩ ጨዋታዎች ይኖራሉ። እሱን እየታደሙ እንግዲህ ጠዋት ላይ ደግሞ ለተመልካቾቻችንም አጠቃላይ ያለውን የበዓሉን አከባበር የሚያደርሱን ነው የሚሆነው። ሁላችንም ከልብ ነው የምናመሰግነው። እዚህ መጠነኛ ደግሞ የሚተኛባት አይነት ከተማ አልሆነች፣ ደመቅ ሸብረቅ ብላ ነው የምትገኘው። እንግዲህ በነገ እለት ደግሞ የሆረ ሃርሰዲ በዓል በደማቅ ሁኔታ ይከበራል። ሌሊቱን የሚተኛ ሰው ያለ አይመስለኝም። በየሆቴሎቹ በየመንገዶቹ እያየን ነበር የመጣ ነው፣ እና በጣም ደስ የሚል የሚማርክ ነገሮች አሉት። በተለይ ደግሞ ወጣቶች አንድ አይነት የሆነ አልባሳትን ለብሰው ለግል ለግል ሁነው እንደዚሁም በቡድን በቡድን ሆነው የሚጨፍሯቸው ጭፈራዎች፣ የሚያዜሟቸው ዜማዎች በጣም ደስ የሚል ነው። እንግዲህ ኢሬቻ በአመት አንድ የሚመጣ ነው፣ ተናፋቂ በዓል ነው፣ ታላቅ በዓል ነው እና እኛም ይሄንን ምክንያት አድርገን ነው እዚህ ቢሾፍቱ ከሚገኘው ጊዜያዊ ስቲዲዮ ኢሬቻን የተመለከቱ መረጃዎችን ወደ እናንተ እያደረስ ናቸው የምንገኘው ሪፖርተሮቻችን እንዲሁም ባልደረቦቻችን በቀጥታ መስመር ላይ ተገኝተው የምሽቱን ድባብ እያስቃኙ ነበረ። አሁን ደግሞ እስኪ ወደ ሌላኛዋ ባልደረባችን እመቤት መቤት እንመለስና እንግዲህ ለበዓሉ ቅርብ እንደመሆንሽ መጠን እስኪ ስለ ስርዓቱ ንገሪኝ። በተለይ የኦሮሞ ሕዝብ የክረምቱን ማብቃት ተከትሎ ብርሃን መጣለን ሲል ለአምላኩ ወይም ደግሞ ለዋቀዩ ምስጋና ለማቅረብ የሚያካሄደው ስርዓት እንደሆነ ይታወቃልና ብዙ ዓመትም እንደሰራ ሰው ስርዓቱን በደንብ ታውቂዋለሽ ብዬ አስባለሁኝና እስኪ በጥቂቱ ንገሪኝ። ያው አንቺ እንዳልሽ ያው ጋዜጠኛም አይደለም ሁላችንም ፌር እናደርጋለን ያለውን ነገር እንዳልሽው እንግዲህ ኢሬቻ በሁለት ነው። አንዱ የመልካ ኢሬቻ ነው። አንዱ ደግሞ ተራራ ላይ የሚደረግ የጋራ ኢሬቻ ነው። ያው ባለሙያዎች በደንብ ነው የሚያብራሩት። ስለዚህ እንደ ጋዜጠኛ ያነበብነውን የማውቀውን እንደ አንድ ተወላጅም የማውቀውን እና ተሳታፊም ነኝ ቱሪዝም ማተር ከዚህ በፊት ያለውበትም አካባቢ እዚሁ ቅርብ አካባቢ ስለሆነ መጥቼም ኢሬቻ ሀርሰዲን የመሳተፍ ቻንሱ አለኝ እዚህ ጋር ማለት ነው። እና እሬቻ መልካ እንደምናየው ሁሌ ያው መስቀል በወጣ በሳምንቱ እሁድ ነው የሚከበረው። ሰው ከያለበት ወጥቶ ፈጣሪ ክረምቱ ዝናቡን፣ ጎርፉን የተለያየ አደጋ አለ የተለያየ ዘመድ አይጠያየቅም ወንዙ ይሞላል። ያን ያን ተቋቁሞ ይችን በዚህ ችግራ ወይ ደግሞ አሁን ባለንበት ጸደይ ወቅት ላይ ስላሻገርከን ስለመጣህን የዘራነውንም በአይናችን ስላየን እግዚአብሔር ሆይ ይመስገን እናንተ ምስጋና ይግባህ ነው ወንዝ ላይ ወርዶ እንትንም ይለው የሚለምነው ምስጋናውን የሚሰጠው እንጂ ያ ወንዝ አይደለም፣ ያ ውሃም አይደለም። እዛ ጋር የሚመሰገነው ማለት ነው፣ ይሄንን ውሃ የፈጠርከው ፈጣሪ ያን ሁላ ነገር አሳልፈን በዚህ ጋር ስላደረስከን እናመሰግናሃለን ነው። አንድ ላይ ይሄ የእምነትም ጉዳይ አይደለም ማለት ኦሮሞ የተለያየ አይነት እምነት የሚያከብር ማህበረሰብ ነው ያለበት እኔ ኦርቶዶክስ ነኝ፣ ሌላው ፕሮቴስታንት ሊሆን ይችላል፣ ሙስሊም ወንድሞቻችን አሉ። ብዙ እምነት አለን እኛ ጋር ዋቄ ፈታ አለ ሶ ሁሉም እንደ አንድ ኦርሞ ፈጣሪን በዛ ጊዜ ሄዶ በመልካ ላይ አብሮት ቆሞ ፈጣሪ ሆይ ነው እግዚአብሔር ሆይ ዋቀዮ ዋቀ ጉዳን ኡምቴ ሲገለጥ ይፈና ነው የሚባለው እዛ ቦታ ላይ ማለት ነውና ይሄ የሚያሰባስበን ነው። እንደ አንድ ኦሮሞ የተለያየ ሰፊ ቦታ ላይ ነው የምንኖረው። ውጭ ሀገርም አለን አሁን ደግሞ ብሔር ብሔረሰቦችንም ጨምረናል፣ ካለው ነገር አንጻር ማለት ነው። ያ ሁሉ አንድ ላይ መጥቶ ፈጣሪውን ያመሰግናል ማለት ነው። ይሄ ከምዝጋናም እያለፈ ነው አሁን እሱም ይመስለኛል። አሁን ከቅርብ ጊዜ ወዲህ ህብረ ብሔራዊ አይነት መገለጫ ነው ስንል የተለያዩ ብሔር ብሔረሰቦችም እንዲሁም እየመጡ የሚያከብሩት ነው። ዛሬም ወደ ቢሾፍቱ ሲገቡ ያየናቸው የተለያዩ የሀገሪቱ አካባቢ ላይ የሚኖሩ ሰዎች ናቸው። እና ምናልባት እንግዲህ ብዙ ደቂቃ ቢኖረን ልናወራ የምንችልበት ጉዳይ ይመስለኛልና፣ ምናልባት ግን ካለን ደቂቃ አንጻር ደሞ ሙዬ አቶ ደጀኔ እንደ መጨረሻ እንደ መሰናበቻ እንዲሆነን የተለያዩ ደማቅ የሆነ ዝግጅት ለማድረግ ሲደረጉ የነበሩ ዝግጅቶች ነበሩ፣ እንዲሁ ደግሞ ድምቀቱን ጠብቆ ደግሞ የመጡ ታዳሚዎችም እንዲሸኙ በጥቅሉ የሰራችሁትን ስራና ምናልባት ከዚህ በኋላም ደግሞ ሰዎች ቢሾፍቱ እንዲጎበኙ በአጭሩ የመጨረሻ መልእክት ይንገሩና እንሰናበት። እንግዲህ አጠቃላይ ቢሾፍቱ የቱሪዝም ከተማ ነው ስንል በስሙ ብቻ የቱሪዝም ከተማ ነው ብለን የምንለው ሳይሆን በተጨባጭ ምንድን ነው መሆን ያለበት፣ ለእንደዚህ አይነት በዓላት ደግሞ ምን አይነት ከተማ መፍጠር አለብን ብለን ላለፉት ከአንድ ዓመት በላይ ይሆናል በልዩ ሁኔታ ሾፍቱን ቢሲጂ በሚባል ኢኒሽቲቭ ስንሰራ ቆይተናል። ቢሲጂ ማለት ብራይት ቢሾፍቱ፣ ክሊን ቢሾፍቱ፣ ግሪን ቢሾፍቱ የሚል አስተሳሰብ ይዘን ነው ስንሰራ የነበረ። አንድ የቱሪዝም ከተማ ሀያ አራት የሚበራ አይነት ከተማ መሆን አለበት፣ ሳቢ መሆን ስላለበት። ሁለተኛ ንጹህ፣ ጽዱ የሆነ ከተማ መጣር አለብን። ሶስተኛ ደግሞ አረንጓዴ የሆነ ከተማ መጣር ተፈጥሮ በጣም የታደለ ከተማ ስለሆነች ተፈጥሮ ላይ እንደዚህ አይነት አስተሳሰቦችን ጨምረን ከተማን የበለጠ የምናጎላበት የበለጠ ሳቢ የሚትሆንበትን ሁኔታ መፍጠር አለብን ብለን ስንሰራ ቆይተናል። ይሄ የኮሪደር ልማትን ይጨምራል ማለት ነው። በኮሪደር ልማት ውስጥ ሰፋፊ ለቱሪዝም መሰረት ሊሆኑ የሚችሉ ስራዎችን ሰርተናል ማለት ነው። በተጨማሪ የዴስቲኔሽን ዴቨሎፕመንት የምንለው ነው። አዳዲስ ዴስቲኔሽኖችን መፍጠር አለብን። በተፈጥሮ አለ። ተፈጥሮ ላይ ደግሞ ምን ጨምረ የበለጠ ሳቢ እንዲሆን የበለጠ ሰዎች እንዲያቆይ ወይ ቱሪስቶችን እንዲያቆይ ምን አይነት አገልግሎቶችን እንጨምርበት ብለን ሆራ አካባቢ እንዳያችሁት ሰፋ ያለ መሰረተ ልማት ዘርግተን ለቀጣይም፣ ቀጣይነት ያለው ቱሪዝምን ለመፍጠር ቱሪስቶችም ሲመጡ ማቆየት የምንችልባቸውን አጋጣሚዎች እዛ አካባቢ ይፈጥረናል ማለት ነው። የቱሪዝም ተቋማትን ደግሞ ማስፋፋት፣ መሰረተ ልማቱን ሰርተን የቱሪዝም ተቋማቱን ከሌለ ደግሞ ማስተናገድ ስለማንችል የቱሪዝም ተቋማቱን ሆቴሎችን፣ ሪዞርቶችን የማስፋት ስራ ሰርተናል። ባለፉት አመታት በሰራ ነው ስራዎች ብዙ ሆቴሎች እና ሪዞርቶች አዳዲስ ሪዞርቶች ወደ ስራ ገብተዋል። ይህ አጠቃላይ ለእንደዚህ አይነት በዓላት እንደ ሬቻ ያሉ ትላልቅ በዓላትን ለማስተናገድ የሚያስችል ሁኔታ ምቹ ሁኔታ ለመፍጠር የሰራ ነው ስራዎች ናቸው። እንግዲህ ወደ ሬጫም ስንመጣ ከአንድ ወር ጀምሮ ነው ዝግጅት የጀመርነው። የሰራነውን ስራዎች ደግሞ የማጽዳት፣ የመጨረስ፣ ቶሎ ወደ አገልግሎት እንዲገቡ የማድረግ ስራዎች ተሰርተዋል። ሁለተኛ ከተማ ስሉ እንዲሆን ቅድም እንዳነሳውላቸው ስራዎች ተሰርተዋል። ሶስተኛ ማህበረሰቡም በሁሉም ኤሪያ ላይ በሁሉም ቦታ ላይ እሬቻ እንደሚመጣለት አውቆ እሬቻን እንደ ትልቅ እድል ይዞ የሚመጡ እንግዶችን በምን ሁኔታ ማስተናገድ እንዳለበት በሚገባ ከማህበረሰቡ ጋር ሰፊ ውይይት ተደርጓል። ዛሬም እንዳያችሁ በሁሉም በሮች ላይ መግቢያ በሮችን ላይ የአግባበስ መጋባዎች ነበሩ። ከሌላ ቦታ የተለመደ ስለሆነ ህብረተሰቡ ከቤት ያለውን ቤት ያፈራውን ነገር ይዞ ህብረተሰቡን የሚቀበልበት እንግዶችን የሚቀበልበት ባህል እንዲኖር ተደርጓል። ሌሎች የቱሪዝም ተቋማት ደግሞ በየቦታው አገልግሎታቸውን እንዲያቀላጥፉ፣ የተሻለ አገልግሎት እንዲሰጡ ተደርጓል። የንግዱ ማህበረሰብን እሬቻን እንደግል እንዴት መጠቀም ይችላል ብለን በተሰሩ ስራዎች ሱቆች አይታችሁ ከሆነ አዳዲስ ከተማ ውስጥ የተሰሩ ሱቆች ስራዎች ዘምረዋል። የባህል አልባሳት የተለያዩ ጌጣጌጦች ሙሉ መንገድ ንግድ ነው። ሙሉ መንገድ በዓል ነው። ሙሉ መንገድ ድምቀት ነው። ሶስቱ በጣም አምራ ደምጣ ሮቿን እየተቀበለች ይገኛለች። እኛም እንግዲህ ምስክሮች ነን። ባልደረቦቻችንም በተለያዩ ቦታዎች ላይ የሚገኙት ምስክር መሆን ይችላሉ ብዬ ነው የማስበው። በጣም ነው ምናመሰግነዋት ወደ ጀኔ ባልደረባችንም በቤትም አለች ኔ አሸናፊ ና ሜሮ ምትኩም እንዲሁ የኢሬቻ በዓልን ምክንያት በማድረግ በተለይ የሆረ ሐርሰዲን ዋዜማ ደግሞ እዚህ ቢሾፍቱ ላይ ተገኝተን ለእናንተ ለተመልካቾቻችን አጠቃላይ ያለውን ድባብና የበዓሉን አንድምታ እንዲሁ በጥቂቱ ለማንሳት ሞክረናል። የነበረን ቆይታ ደግሞ ይህንን መስሎ ነው። መስመራችን ላይ ገብተው ባልደረቦቻችን ለሰጡት መረጃ እንደዚሁ ምስጋናችን ይድረሳቸው። መልካም ኢሬቻ በዓል እንዲሆንላችሁ እንመኛለን። በያላችሁበት መልካም